በቃ በቅናት ሞልቷል። ምክንያቱም ካሜራዊት ጋራም ስታይ ክሩን ክራይን ከጽናት ጋራ ከሌላ ሰው ጋራ ስታይ በቃ ቅናት ያድርበታል እና ምክንያቱም ስለምታፈቅረው ነው። ተወደዋለች፣ ግን ደግሞ ራሷን ደግሞ መልሳ እኔኮ ተራ ሰራተኛ ነኝ፣ ለምንድን ነው ስለሱ ማስበው በቃ አፈቀርኩ ማለት ነው፣ ወደድኩ ማለት ነው ብላ ራሷን ተጠይቃለች። አይታቸዋል። እሱ ለምራው ለምራዊት፣ ከአይኗ እንትን አዋራ እያወጣለት ነበረ፣ ግን አይታ ሌላ ነገር መስላት ተናደደች። ጽናት ማለት ነው። እና በጣም ሁለቱም በጣም ነው የሚዋደዱት። ክራይም እንደዛ ነው፣ በጣም ይወዳታል፣ ጽናትን ማለት ነው። ከአፉ አውጥቶ ባይነግራትም ይወዳታል። ምክንያቱም ጽናት ማለት ለሱ የምታስብላት የምትረዳው ጥሩ ሴት መልካም ሴት ጸባይ ያላት እንደዛ ነው። እና ቤቴ ደግሞ እንደሚታቁት ናይናጫ ሁሌ ሰውን የምትሰድበው ክብር የሌላት ለሰውም ክብር አሰጥም ትልቅ ሰውም ትንሽ ሰውም ትሳደባለች። እና ይሄ ይሄ ደግሞ በጣም ነው የሚያስጠላ። እሷ አሁን ለሰው ክብር ብትሰጠው እሷም ትከበር ነበረ። ሴት ልጅ ደግሞ ክብር ከሌለት ወንድም አይፈልጋትም አይታችኋል ቦታ የለውም ቤታ ቦታ የላትም ለእሷ ቤት ቦታ የለውም በቃ እና እሷ ሳያት በቃ ምንም እንዴት መጣሽ ወይ ናፍቀሽኛል ምናምን የለም እንዴት መጣሽ ለምን መጣሽ እንደዛ ነው እና ሁሌ በመጣች ቁጥር እየተጣሉ እየተጣሉ ነው እና በጣም ይሄ ደግሞ በጣም ያስጠላል። እንደዛ ነው። ናሆሚን ደግሞ እንጋባ እያለን ነው ለጽናት። እሷ ደግሞ አረብ አገር ሄዳለው እያለች ነው። ድጋሜ ደግሞ አንቺ ነው ያገባሰው ያገባሰው አንቺ ያገኘ ሰው ታድለዋል እያለት ነው ናሆሚ ማለት ነው። ጽናቱ ሁሉም ሰው የሚመኛ ሴት ናት። አዎ ጸባ ያለ ስለ ስራ የሚለፋ የሚኖር በጣም ተፈላጊ ነው እና ዝም ብሎ ብቻ ሰውን የሚሰድብ ማንም ሰው አይፈልግም። አይታቸዋል። ቤትን አይቷቸዋል እና ግን ደግሞ በቃ አረብ ሀገር ይቅርብኝ ምራዊት እንዳለችን ይቀራዋለሁ፣ ግን ደግሞ ብሬ ብሬን እንዴት አስመልሳለሁ እያለች ነው። አረብ ሀገር ብትቀርና ከ ከክራይ ጋራ ብትጋቡ ይሻላል። አዎ ምራዊትም የመከረችው ጽናት እዚሁ ስሪ እዚው ሰርተሽ ተምረሽ አባትሽን አስደስች ሰው ሀገር ሂደሽ አባትሽ አይደሰትብሽም፣ እያለቻት ነው። እውነት ነው፣ እዛ ሆና አባቷን እያየች በቃ የምትወደውን ሰው አግንታ ብትኖር ይሻላል። ስደት ምን ምን ይሰራ ስደት ወይንም ይሳካል ወይ ይሳካ አይታወቅምና፣ እንደዛ ነው። በዛሬው ቀን ግን በቃ ጠየቅችው ማለት ነው። ምራዊት አንተ ቤትን ትወዳታለ ወይ ብላ ስትጠይቀው እኔ ቤትን አልወዳትም፣ አላፈቅራትም ነው ያለ። አያችሁ መልስ። እኔ ግን ልቤ ያለ ሌላ ሰው ጋር ነው፣ ግን ያ ሰው አውጥቼ ለመናገር ከብዶኛል። አዎ እና ለያ ሰው ቦታ ስጥ ነው ያለችው። ሰው ምራዊት እና ትክክል ናት። አንድ ሰው አንድ ሰውን ካልወደደ ምን ይሰራል? ካልነገርካት እሷ እኮ ሴት ናት፣ ዝም ብለህ እያስጠበቅካት የሷን ጊዜ ለምን ትጨርሳለህና፣ ንገራትና እሷን ቁርጣን ትወቅ ነው ያለችው ምራዊት። ያ በጣም ትክክል ናት። ምክንያቱም ቤት እየመጣች እሱንም ከምታስጨንቀው የራሷን ትፈልግ። እሱ የሚወደው ጽናት ነው በቃ። እስከ ሰራተኛ ጋራ ሰው ምን ይለኛል? ከሰራተኛ ፍቅር ያዘ ሲባል ምን ይለኛል? በቃ ዝቅ ዝቅ ነው። እና ይሄ ነው የፈራው እንጂ ጽናትን በጣም ይወዳታል። እና እድል ልስጣት እያለ ነው። እና ቤት ስትመጣ ሁሉንም ሰው እያሳደበች ነው ስለሆነ፣ ግን እሷ የምትለው አካሌ ስለመጣ ነው። አንተ ከኔ የራከው አካሌ ስለመጣ ነው። እንደዛ አይደለም። ሰው ልጅ ካልወደደሽ የትም ሁን አጠገብም ሁን ሩቅም ሁን ልብ ከሌለ በቃ ልቡ ሌላ ቦታ ካለ መቼም ቢሆን ያ ሰው የራሱ ለማድረግ ከባድ ነው። ቤቲ ግን በጣም ትጠራለች ጽናትን። ገረድ ያለችው ዛሬ ግን እመቤት ቤት ልትሆን ነው። በቃ ክራይ እድል እሰጣታለሁ ብለዋል። እኔ ግን ደስ አለኝ፣ ምክንያቱም ይገባታል። ጽናት በጣም ጥሩ ልጅ ናት፣ ጥሩ ልጅ ናት። በቃ ብትሳደብን አይታቸዋል ለካ ፍቅር እንደዚህ ያነጨንጫል እንዴ! ክራይ አይታቸዋል። እሷን እንዴት እንደምሰድባት፣ ጽናትን ራሱ ጽናትን በጣም ያመናጭቃታል። ምን ይላል? ለካ እንደዚህ ያነጨንጫል ፍቅር። እየወደዳት ግን ይሰድባታል። ይገርማል። እሷ ደግሞ ድዝም ምትላለች መልስ አሰጠው ከዛቤት ከዛ ቤት ደግሞ ወጣሉ ስትል ጽናት አትወጭም፣ የትም አትሄጅም ይላታል። ደግሞ ይነሳበታል። ይገርምኛል እኮኔ ፍቅር ለካ እንደዚህ ያነጨንጫል እንዴ! ቤት ስትመጣ ደግሞ ይጣላሉ። በቃ ቤት ስትመጣ ጽናት ላይም ስትነሳ አይወድም። እሷ ምን አረገች ምን አረገችሽ እያለ ቤትን ይቆጠታል። እና ከቤት ጋር አሁን ልለያዩ ነው ማለት ነው። በቃ የመጨረሻ ላይ ደርሷል። እየተነጋገሩ ነው። እና ምርሃዊት ከመጣች ነው አንተ እንደዚህ መሆን የጀመርከው፣ እኔ ቤት መዋል ተመችቶኛል፣ ይሄን ሰሙን እኔ ቤት መዋል ይሻለኛል እያለ ነው። ቤቲ ደግሞ እዚህ ቤት ምን አለ እቺ ከመጣች እንድ ነው ገረድ እያለች ደግሞ ጽናትም እየሰደበች ነውና እነሱ እሱ ደግሞ ለነሱ ቦታ የሰጠው እሷ ደግሞ ራሷን ከፍ ከፍ ከፍ ስታደርግ መጨረሻው ይሄው፣ ክሩይ አልወዳትም ብሏል። ምን ታደርጋለች አሁን? ምንም ማድረግ ነሆምም፣ ከሚወስድብኝ እኔ ቶሎ ብዬ ጽናት ሊውሰዳት እያለ ነው። ክራይ የምር ደስ ይላል። አንድ ላይ ቢሆኑ እኔ ደስ ይለኛል። ምክንያቱም ጽናት በጣም ተጎድታለች። የተጎዳች ሰው ናት። ሰው ብሰድባትን ዝም ትላለች። አያችሁ፣ ደህንነት፣ ደሃማውን እኮ ከባድ ነው። ስንት ሰው ነው እስኪ ክራይ ጽናትን የሰደባት ቤት? የቤቲማ፣ የቤቲማ፣ የቤትማ ብዙ ነው። እነ ክራዊ እራሱ ስንት ቀን ሰደባት። በቃ ደሃማውን እንደዛ ነው። እንደገና ደግሞ በሽተኛ አለቻት ለ ለምራዊት ራሱ ማለት ነው። እና ጌ ለምትሞቺ አንቺ በሽተኛ ብላ ሰደደች። ውዶቼ ደህና ሆኑ። ላይክ ላይክ አርኩ